ቤዛ ይለዋል ቤዛ ይባላል እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሙ እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም ድንግል ማርያም ቤዛዊተ ዓለም ትባላለች አትደናገጡ እሺ መጽሐፍ ነው የሚናገር ይናገሪ ጥሩ ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ቅዱስ ጊዮርጊስ እኮ ድራጎንን ሲቀጠቅጠው ኃይል እግዚአብሔር ከእሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስኪ ቤዛ ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? አኔ ያለም ቤዛ ሁሉ ይባላል። የሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልዩ። እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ

ያችን ቢርታዊትን እንደ አዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዘውካ ቤዘው አዳን ተረፈዮት የቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አዱ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዘውካ ደግሞ አሁን ቤዙ የኔንም በአድ ነው። አዲያ ቤዛ ይባልም እንዲ ቅዱስ ጊዮርጊስ እንኳን በቤታችን እንዴ ምን አይኑ የታወረ ነው እንዲ ምን የሆነ ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ሆን ያገኘዋል። ከመቤዘውካ ካውሬው ከደራጎን ያችን ብርታዊትን ቤዘውካ እንደ ተቤያሃት ቤዛ እንደሆንካ ተረፈ ሕይወት ብዙ እምኩሉ ምንሳዌ የእኔንም ያለውን ሰውነቴን ጥፋት ሁሉ ቤዛ ሁነዋድ ነው፣ ቤዛ አድርጌልኝ ነውጣ አድርጌላለሁ ለክቡ እኮ ነው ራሱ እግዚአብሔር ቤዛ ብሏቸዋል ሙሴ ቤዛ ነው ኤርትራ ቤዛ ናት እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት ለማን ለሰለሱ ደቂቅ በላቻቸው የሙሴ በትር ቤዛ ናት ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል ለምን ከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ እንግዲ ያቺ ብትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው የሙሴ በትርና ከመቤታችን ማን ይበልጣል እስ ማን ይበልጣል መቤታችን አደለኝ የሙሴ በትር አድርጎ ለመቤታችን ምሳሌዋ ናት። ታዲያ ምሳሌቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ስህተት ነው። ቤዛዊት ና ቤዛዊት ዓለም በሉ እስኪ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ወላዲት አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ። ከመዘው ከያለ ቅዱስ ጊዮርጊስ አዳንክ እየተባለ አድንም እንዴት ይባላል? መፍራት አያስፈልግም። አምልኮት እግዚአብሔርን መጠበቅ ያስፈልጋል። በአምልኮት እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮት እግዚአብሔር አይለወጥምና ስለማይለወጥ፣ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቼ ሳያቀርቡ የሚበሉ እነዚህ እነማ ማነው? አምላካቸው ማነው? ሆዳቸው። ሲበሉ ሆዳ አምላኩ በሉ ጣወቱ ሲያገብር፣ ሰይጣን ክፉ ነው። ያንን ጥጥያን ይጤሳል። ምን ይላል? ጠንቋ ቤት ዳጅ ታውቃላችሁ? ታውቃላችሁ? አዎ፣ እንዲያ ነው እኮ እኔም እኮ እንድትነጉሪ ብዬ ነው። እንዴት የጠጣኑ እንዴት በምን ነው የሚጤስ? በገል ነው ነው በሌላ በየቤቱ እንደ ረከቦት ዘርግታችሁ አይደል የምታወልት የዱዓ ለጨፊያችሁን ገዛዝታችሁ ታውቁት የለ እንይተዋወቅን እየተዋወቅነ። አሁን እዳችሁ በጣን ታጤሳላችሁ። አታጤሱ፣ ጎዝጎ እንትኑ አንቺ ጎዝጉዛችሁ ለማን ነው የምታጤሱ? ለማን ነው ነገሩኝ እንጂ ሃ፣ ዝም አትበሉ። ተማምነን እንሂድ እንጂ፣ በዓሉን በጋራ እናክብረው። ለማንም እናጤ ሰው ጣኑን የቤት ጣጣዩ እናታችን ገለጡ ለዛሪ በሉት። ሌላም ጣጣዩ አይደል ይግለጡት፣ አይፍሩት። ለዛር በሉት ለቆሌ ለጨሌ አትሉትም እንዴ? ነውር ነው። እጣነ ቤት አይጤስም፣ እንዳታጤሱ። ለእግዚአብሔር ብቻ ነው እንዴ? ጣኑን ቅዱስ ይለዋል። ለዚህ አንተ ላይ ምስለጣ ንጹህ ና አርግ ለከ ይለዋል። ንጹህ አለው ጣኑን ፈጣሪ። ይሄ ማራኪ የሆነን ትምህርት አግኝተናልና ለሊቀሊቃውንት በእውነት ይህን ቃል ስላሰሙና የቅዱስ ጊዮርጊስን የህይወት ታሪክ ከመነሻ እስከ መድረሻ እዚያ በላይም ደግሞ ሌሎችን የባለትን ሳይሆንም በሚገባ አስተምረውናል። ቃል ሕይወት ያሰማልን ብላቸው ሁላቸው እንግዲህ ረጅም እድሜ ሰጥቶ ይጠብቅልን። ሌላው ከትናንትና አንስቶ ያርዝምልን እድሜውን ጤናውን ሰጥቶ ይጠብቅልን። እሳቸው ብቻ አይደሉም፣ የእሳቸው ደቀ መዛሙርት ሁሉ በየቦታው የሚያስተምሩት የእሳቸው ሊቀ ሊቃውንት መምህራን ናቸው። እና አንድ ብቻ እንዳይመስሏችሁ ብዙ አዲስ አበባን ውጭ ሀገርንም ሁሉ በሙሉ የእሳቸው ደቀ መዝሙርት ደቀ መዛሙርት ያስተምራሉ። እና እኒህ አባት እግዚአብሔር በረድኤት ጠብቆ ያኖርልን።